ግዲያስ ነው በዱባይ ሀገር ላይ ምን ያክል የልብ ልብ ቢሰማቸው ነው አዳም፣ ምን ያክል የልብ ልብ ቢሰማቸው ነው እንደዚህ ይሆኑት ወንድሞቻችን ይደብደቡ፣ በሰው ሀገር በባንጋሊ መደፈራቸው ሳያንስ፣ አንድ ነገር አስረግጭ ይነግራቸዋል። አሁንም የእኛ ድምፅ ያስፈልጋቸዋል። አሁንም የእኛ መጮህ ግድ ነው ቤተሰብ። አሁንም የማንጮህ ከሆነ ወንድሞቻችን አሁንም ይደፈራሉ። ሴቶች አይደለም ሴቶች ናት አደለ? በፊት የተደፈረችው እናት አደራል ሴቶች ተደፈረች የተባለው አሁን ግን ኖ ቀረ እኮ ወደ ወንዶቹ ዞ ደፈሯቸው። ዛሬ ደግሞ አይናችን እያየ ደበደቧቸው። ሰላሳ አርባውን ስንት ባንጋሊ መቶ ባንጋሊ ይሆናሉ ነው እንግዲህ ያደሩባቸው። አስቡ። ታዲያ እንዴት ነው የምንኖረው ቤተሰብ? ማን ሊያዳምጠን የሚችለው? እኛ ድምፅ ድምጽ ካልሆንናቸው፣ እኛ ካልጮህንላቸው ማን ነው የሚጮህላቸው? እኔ ትቼ ነበር፣ በነገራችን ከቅርብ ጊዜ ወዲህ አይታችሁኛል፣ የትም አልገባም። እንደ ዛሬ ግን ቅስሜ ተሰብሮ ያድቅ። ምክንያቱም በጣም ጀግና እዛ ውስጥ የሚታዩት ልጆች፣ አንዱ አስሩን በባንጋሊ መገልበጥ የሚችሉ ወንድ ልጅ ነው ያየሁት። ግን እሳ የሀገሩ ያዘውና አንገቱ እንደፋው። ወንድሜ በሰው ሀገር እኔ አንገቴ እንድፋ፣ በምግብ በረሃብ ተቃጥለው በሙቀት ተቃጥለው በድንጋይ መሸከም ተቃጥለው በሲሚንቶ መሸከም ተቃጥለው፣ በባንጋሊ ተደበደቡ። በአረብ ሲደበደቡን ጭዋል ነበር እንዴ? ምን ነካችሁ? ለምን ዝም አለ? ምን ብለን ስንተነፍስ ነው ልትሰሙን የምትችሉት? በወቅቱ ብዛቱ ስልካ ያነሳ ነው ስልካ ያነሳ ነው። ስልክ ታዲያ ማን ይድረስላቸው? ለፖሊስ እንግዲህ ትናንት ደውለው ፖሊስ አልመጣላቸውም ዝግ ነው የተባሉት። ታሜኮ ፖሊስ አይደለም ታሜኮ ወዶ ወዶ በፍቃዱ እኮ ነው የሚያገለግለን ቤተሰብ አክስቴ እኮ በፍቃዷ ነው ሮጣ ምታገለግለ ሳሪ እኮ በፍቃዷ ነው ድምፅ የምትሆነው። ብርጭቶን እኮ በፍቃዷ ነው ድምፅ የምትሆነው። እነሱ ባይኖሩስ? የእኔ አሁን ትልቁ ጥያቄ ይሄ ሚዲያና እነሱ ባይኖሩ ምን ማነው የሚደርስላቸው? ለነፍስ ሲወድቅ በቃ ከዛ ሬሳችን ይታጠፋል፣ ለፍሪጅ ይገባል፣ ወደ ኢትዮጵያ ስኪላ ወይ ደግሞ ምንም ይበለዋል። ይህን ታውቃላችሁ ግን የኔ ትልቁ ጥያቄ ሚዲያው ባይኖር ሚዲያው ባይኖር ምንድነው መላችን ምንድነው መላችን? ቲክታክ ባይኖር ይሄ ቲክታክ ፕላትፎርም ባይኖር ማን ነው የሚደርስልን? ጥያቄ ይሄን ላይ ብቻ ነው። ያው አሁንም ነገም ተነጎዲያ መመጣየቱ ይሄ ቅድም እዚህ ላይፍ ላይ ትናንትና እዚህ ላይፍ ላይ ተገብቶ ከትናንት ወዲያ የዛሬ ወር ያችን ሴት ልጅ አተረፍናት። እዚህ እንትን ላይ ገፍተን ነው። ለምንድነው ህጉ ለኛ እኩል ያሉ ነው? ለምንድነው ለኛ ማይደርስልን ንገሩ። ለምን? ትናንት ጀምረን ደውለናል አሉ። ለምን አልተነሳላቸውም? ጥያቄ ነው የጠየቁት እንደት? ትናንት ጀምረን እየጮህ ነው አሉ። ለምን አልተደረሰላቸውም? በቃ ታሜና ሙኒት ካልሆኑ ብርጅስቶንና መሲ ሌላ ጉችን አስገቡ ካልሆነ ሌላ ሰው ሌላ ህግ መድረስ አይችልም ለነሱ። ለምን ደውለናል እያሉ ነበር። ለምን አልተደረሰላቸውም? ጥያቄ ነው። ምናልባት አልገባን ይሆናል። የገዛ ወንድምን አንገቱን ያስደፋው ደላላን አፈርድሜ ብላ ትናንትና ታሜ እንደዛ አፉን ሲከፍት እህ ብሎ እያለቀሰ ነበር። ታሜ እየጮኸ የማይናገረው ልጅ ደላላ ድንጋይ ብሎ ማርያም እኮ ሳላሳበት አይሰሙም። ሪከርድ ሳላሳ ነበር የሚሆን ሲባል ሪከርድሽን አደምጥም። በቀ ብር በልተዋል። እነዚህ አምጥቶ ለምንድነው ብር ምንም አያረጓችሁም ነው ያለው። እየተደበደቡ ድንጋዩ እየወረደ እያየን በቀዳዳ በሩ ተሰብሮ በዱባይ ሀገር የኢትዮጵያ ወንድ አንገቱን ደፍቶ እያየን ስልክ ይደውልለታል። ድረስልኝ፣ ባንጋሊ እየደበደበን ነው ያለው። ምንም አያደርጓችሁም ሰማለው ባይዘው አይ ምንም አያረጓቸው። ከታች እኮ አለው ይለዋል። 8700 ሰው አልነበረ ጋር እየተከተላቸው ያለው እነሱ ደብድቧቸው፣ ባንጋሊ ደብድቧቸው። እነዛን የመሳሰሉ ወንድሞቻችን አንተ ግን ቁጭ ብለህ ምንም አያረጓቸው ትላለህ። አፈር ብላ ይበራው ይበላው። ይመለስ በልጆቻቸው አግኙት። እኔ በቅቶኛል። እኔ ችግር የለው በባንጋሊ እንደብደብ በዛሬው አለት በዛሬዋ ደቂቃ በዛሬው ሰዓት በባንጋሊ ወንድሞቻችን በባንጋሊ ደብደቡ፣ መደፈራቸው ነው። እያየን እያየን ይሄ እንዲህ አይነት ኢትዮጵያኮ ማሪያም ነው። ደላሉሽ ነብሳቸው አይማሩ ታርጓቹ አለው ከታች ከታች መኖር ምን አባይ ያደርጋል። ልፍጣ እንዳንተ አይነቱ በክት ነው። አሳልፈ ሸጣቸው። ባትሸጣቸው ኖሮ ወንድሞች አንገታቸውን አይደፉ። ለሀገሩ ህግ ብለው ነው አንገታቸውን ዝቅ ያደረጉት። ምታውና በጥሰውና ሄድ እያልክ የነበርከው ኮመንታተር በጥስ፣ አንተ አትበጥሰውም ነበር ገብተህ። የበጥሰ አንጀት አምላክ የሚበጠስ ወሬኛ ሽንታ ብለው አትሄድም። አንገቱም በለው፣ የከዛ የዱባይ ህግ አንገቱም ብሎ ስር ቤት ይጥለዋል። ምን ያደርግሽ? ይሄ ልጅ መፍራቱን ወድጄለታለሁ ማርያምን

ያኛው ደላላ ነው። ያኛው ልጆቹን የሸጠ ያኛው ብር በልቶ ባለፈው ጊዜ የሆነ ቦታ ላይ እነዚህ ርብሻ ተነስቶ ያደላላ ለባንጋሊ ጎን የሚቆመው ሳሪ አንድ ነገር ንገርሽ። ጄኔራል ደላላ እንጂ እኔ አሁን አንድ ደላላ ሁለት ደላላ አይደለም። የሚያመጡትን ሀላፊትና ቢወስዱላቸው። የቅድሙ ከሰላሳ የበለጡ ወንዶች በባንጋ ላይ ተደበደቡ። የኢትዮጵያ አንዱ ወንድ ልጅ አንዱ ጀግና ነው። እኔ አቃለሁ ገብርኤልን እንደዚህ አንገት ይል አንገታቸው አይታችኋቸዋል። እዛ ጋር እንደዚህ ብለው በር ይዘው ሲከላከሉ ነበር። ለባንጋ ህጉን ፈርተው ነው እንጂ ፈርተው አይደለም። ጀግኖች ናቸው። ነገር ግን ሳሌስዶ ጀግና ናቸው። ግን ለልጆቻቸው ሄዶ ከተናገሩ እንደ እንትን ነው የሚቆጠሩት። በቃ ይሻሻሉ ለልጆች ነሱ ወገን እናንተ ራሱ ችግር አለባችሁ፣ የምታመጡ ወንድመቶቻችሁ፣ የምታመጡ ሰዎች ችግር አለባችሁ። ለምሳላቸው ይህን ቃል የምናገረው እያያችሁ ነው። ከመጣችሁ በኋላ ምን እንደሚደርስ እያያችሁ ነው። ትናንት፣ ከትናንት ወዲያ እኮ ስንቶቻችን ውስጣችን ደምቷል። እኔ አምላኬን ተንበርክኬ አመሰግነዋለሁ። ምክንያቱም ያለቀስኩበት ጊዜ ነበረ። ትናንት ተሳርቷል፣ ከትናንት ወዲያ ይሳካል። ገና ወደፊትም ብዙ ውነገር ነገር አለ ለዚህ ነው እኔ ቀርብያቸዋለሁ ብዬ ታሪኬን ተናግር የወረድኩት። ገና ብዙ ያለው እኔ ይሄ ምላሴ ነው። ግን አንዳንድ የገማችሁ የተግማማችሁ ደላሎች ሳሪ ጋር ናቸው። ኦኬ ገቡ፣ አሁን ችግር የለም። መግባታቸው አይደለም ሁላችሁም የድርሻችሁን ድምፅ ሆኑ። ከበደ ጋር መግባት ሳሪ ጋር መግባቱ አይደለም። ሳሪ ብቻውን ምንም አታደርግም። ታሜ ብቻውን ምንም አያደርግም ሁላችሁም ድንሱ ነው። ወንድ ካመጣችሁ በኋላ የእኔ ጥያቄ ኃላፊ ሁኑ ካታባድሩ፣ ሀላፍትናችሁን ተቀበሉ። ቅድም እጃችሁ ሲቆመጥ የነበረ እጃችሁን ዶማ ያድርገው ዶማ ማርያምን፣ ዶማ የሆኑላችሁ እጃችሁ በለው ቁረጠው። ቆርጦት በዱባይ ወዴት ይግባ ልጁ ንገሩኝ። እስኬዛ ነው ወዴት ካንስሌሽን ጠይቀው የወጡ ልጆች ነበሩ ማለት ነው። ሲቀጥል የሰላሳ ምናምን ሰው ፓስፖርት ይዞ ፓስፖርት ይዞ ጠይቀው፣ ፓስፖርታችሁን የለም እኔ ጋ ብሎ ካደ ማለት ነው። ሰላሳ ሰው ፓስፖርት እንዳለ እሱ ጋ ነው ያለው። አሁን ፋይናሊ ፖሊሶቹ ፖሊስ ስቴሽን ሄዱ፣ እና የምታቀርቡትን መረጃ አቅርቡ፤ ከነሱ በኩል አርባቡን እና አይዲውን ተቀበለ። ከኛ በኩል ደግሞ የተጎዱትን ልጆች ይዞ ሄደ። እንደ አንድ ቋንቋ የሚችል ሰው ተብሎ ነው የሄደው። ከመሀላችን አረብኛ የሚችሉ ሁለት ልጆች አሉ። አንድ ደግሞ ተጎጂ ነው። አሁን ሆስፒታል የሄዱ ተብሎ ነው በዛው ሄደው እና ፖሊስ እ ፖሊስ ምንም የወሰደው አክሽን የለም። ምንም አይነት የወሰዳቸው አክሽን የለም። በእኛ በኩል የነበሩ ቪዲዮዎች፣ ለአርባቡ የተላኩ መልእክቶች፣ በየስልኩ የተላኩ መልእክቶች ነበሩ። እሱ እሱም መረጃ ለእሱ ሰተነዋል፣ አሳይተነዋል። ፖሊስ በእኛ በኩል ያለውን መረጃ እንዳለ ሰተናቸዋል።

ነገር ዛሬም ይሄው ማናጀሩ ሲመጣ ለምን እነሱ የመጡት አመጣት እንደ መሰለ ስልካቸውን አስተካክለው። ከኋላ ቪዲዮ የሚቀርጽ ሰው ሶስት አራት ሶስት አስተካክሎ ነው የመጡት። ለዛም ነው እኛ ራሳችንን እንደዚህ አይነት ሪስክ ውስጥ ከምንከት ብለን ወደ ውስጥ ተደብቀን በሬ ዘጋ ነው ማለት ነው። በቃ ስራ በመረጃ እና በመረጃ ብቻ እነሱ ልክ መረጃ እጃችሁ ላይ አድርጉ። ያለበለዛ ደግሞ ከናይጄሪያ ከጋና እንትን ቀሰም ውስጥ እንደዚያው ሚዲያ ላይ እንትን በቃ አመሰግናለሁ። ምኬ ሳሪ ጉዳችሁ አመሰግናለሁ። ሁላችሁ አመሰግናለሁ።